አዋሽ ባንክ መጪውን የትንሣኤ በዓል ምክንያት በማድረግ ዝቅተኛ ገቢ ላላቸው 150 የጎንደር ከተማ ነዋሪዎች የዕለት ምግብ ድጋፍ አደረገም። ድጋፍ የተደረገላቸው የህብረተሰብ ክፍሎች ባንኩ ባደረገላቸው እገዛ ደስተኛ መሆናቸውን ተናግረዋል። ዝርዝሩን አዲስ አለማየሁ እንደሚከተለው ያቀርበዋል። የአዋሽ ባንክ ጎንደር ቅርንጫፍ መጪውን የፋሲካ በዓል ምክንያት በማድረግ በጎንደር ከተማ በኢኮኖሚ ገቢያቸው ዝቅተኛ ለሆኑ መቶ ሀምሳ ዜጎች የዕለት ፍጆታ ምግብ ድጋፍ አድርጓል። ወይዘሮ ዝይን መብራቱ ደግሞ ድጋፍ ከተደረገላቸው ወገኖች መካከል ይገኙበታል። ከሰላሳ አራት ዓመት በላይ በአእምሮ ጭንቀትና በሚጥል በሽታ እየተሰቃዩ መሆኑን ነግረውናል። ጧሪ ደጋፊ እንደሌላቸው የነገሩን ወይዘሮ ዝይን በእንቅርት ላይ ጆሮ ደግፍ እንዲሉ የዕለት ገቢያቸው አነስተኛ መሆኑ በዓል ሲመጣ ይበልጥ እንደሚያስጨንቃቸው አጫውተውናል። ባንኩ ለባለሙያ ባደረገላቸው ድጋፍም ደስተኛ መሆናቸውን ተናግረዋል። ጌታ እሱን ባመንኩት ጊዜያት ግን ከመስገን ለጌታ ከወር ምስጋና አይግባው ምስጋናው አይጉደል እንግዲህ ድርጅታችን እያስፋፋ ይሄድ ጌታ። ልክ እንደ ወይዘሮ ዝይን መብራቱ ሁሉ አባለሙ መርሻና እማዊ አንጓጅ ሲሳይን የድጋፉ ተጠቃሚ ሆነን ያገኘ ናቸው። ለተደረገው ድጋፍም ምስጋና አቅርበዋል። በጣም ደስ አለኝ። ስንወር ዛሬ ው ጎንደር ከገባሁ ስልሳ አምስት ዓመት ነው። እንደዚህ ያለ አለው ሲርበኝ ደረሳችሁልኝ ሲደክመኝ አሳረፋችሁ ተለለ የለኝም ዝም ብዬ መዋል እግዚአብሔር ይስጥልኝ። ባንኩንም ያስፋው ጌታ፣ እናንተን ያሰንብትልኝ፣ አሳቢ ይስጣችሁ፣ ተባረኩ፣ ብሩክ ቅዱስ ሁኑ እናቶች። በሀገር አቀፍ ደረጃ 60 ሚሊዮን ብር ተመድቦ አዋሽ ባንክ ለአቅመ ደካሞች ድጋፍ እያደረገ መሆኑን የነገሩን ደግሞ በባንኩ የአዘዞ ቅርንጫፍ ስራ አስኪያጅ ዲያቆን ሰለሞን አለሙ ናቸው። በጎንደር ከተማም 150 ወገኖችን ተጠቃሚ ማድረግ ተችሏል ብሏል። ለ150 ሰዎች ነው ድጋፍ እየተደረገ ያለው በገንዘብ እንግዲህ እያንዳንዱ ሰው የተሰጠው 25 ኪሎ ዱቄት ባለ አምስት ሊትር አንድ ዘይትና ለበዓል መዋያ ሁለት ሺህ ብር ነው እና በገንዘብ ወደ ስምንት ሺህ አካባቢ ሊደርስ ይችል ይሆናል የፋይናንስ ተቋማት ከሚጣልባቸው ሀገራዊ ኃላፊነቶች ባሻገር በተቋቋሙበት አካባቢ የሚገኘው ማህበረሰብ መደገፍ አንዱ ተግባር ነው ያሉት ዲያቆን ሰለሞን ባንኩ ከዚህ ቀደም በጣና ሀይቅ ተንሰራፍቶ የነበረውን የእምቦጭ አረም ለመከላከል አስር ሚሊዮን ብር ድጋፍ ማድረጉን አስታውሰዋል ኃላፊነቱን በመወጣት ደግሞ እንደዚሁ አስተዋጽኦ ማህበራዊ ኃላፊነትን በመወጣት በደንብ በተደራጀ መልኩ እያደረገ ነው ያለው። በዚህ አካባቢም ቢሆን ለመጀመሪያ ጊዜ ለምሳሌ በክልላችን የእምቦጭ አረም በጣና ሐይቅ ላይ አስቸጋሪ በነበረበት ጊዜ አስር ሚሊዮን ብር ድጋፍ በማድረግ አስተዋጽኦ ያደረገ ነው። ሌሎችም አስተዋጽዎች እያደረገ ነው። የዛ አካል ነው። ይሄም የማህበራዊ ኃላፊነቱን የመወጣት አካል ነው። በጎንደር ከተማ ባለ ምክንያት በማድረግ ለዝቅተኛ ወገኖች ድጋፍ ያደረገው አዋሽ ባንክ በቀጣይ ማህበራዊ ኃላፊነቱን አጠናክሮ እንደሚቀጥል አስታውቋል።